ሰላም ሰላም፣ እንደምን አላችሁ ወገኖች፣ አሰላም አለይኩም፣ ያጀማ እንዴት ናችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። ዛሬም እንደገና ይህችንን ልተረጉምላችሁ ፈልጌ ያለሁ ይሄ ሱዳናዊ ወንድማችን ነው። ቲክቶክ እንደዚህ ነው የሚያደርገው። አንተ መናገር ስትጀምሩ ቲክቶክ ማለት ነው አይደል? ስለዚህ ላይ እንደዚህ ይለናል። ለነን ሙስሊም ሙስሊም ላልሆኑት እስልምና ሶስት እድሎችን ይሰጣል። ወደ እስልምና እንዲለወጡ እንዲገቡ፣ እምቢ ካሉ ጂዚያ እንዲከፍሉ ግብር እንዲከፍሉ፣ እምቢ ካሉ ግን አናላይብ እንዲደረጉ፣ ሶስት እንትኖችን ይሰጣል ይላል። እሺ እሺ፣ ከስኮላሮች እንስማ እንዲህ ይሉናል። ባላህ እርዳታ ተዋጓቸው ይላል። የሶስት የመጨረሻው መስመር ደግሞ የመርሲ ወይ የምንድነው የምረት ሃይማኖት ነኝ የሚለው ሃይማኖት ምረተቢስ ሁኖ ተገኘ። የምረት ሃይማኖት የተባለው ሃይማኖት ምረተቢስ ሁኖ ተገኘ። ምረት የለሽ ምረት የለሽ ሁኖ ተገኘ ይላል እስቲ እንስማ፣ እንዴት ነው የተከበሩ ስኮላሮች ይላሉ። እነዚህ የሙስሊም ስኮላር ናቸው። የዘመናችን የተከበሩ ስኮላሮች እንዲህ ይላሉ እንዲህ ይላሉ። ከሰዎችን ምንዋጋው ሲዋጉነ ነው። ሰዎችን መዋጋት የሚገባን ሲዋጉነ ነው በእናንተ ላይ በእስልምና ላይ ሲመጡ ነው ይሉናል። ሊገሏችሁ ያሉትን እንትን አናላይብ ሊያረጓችሁ የሚኖሩትን አናላይብ አድርጉ ይላል አላህ። እንደዛ ነው የሚለው። የማይዋጓችሁ ከሆነ ግን አላህ ሁሉን አዋቂ ነው፣ እና አትተላለፉ፣ እንዳትነኳቸው አላህ አዋቂ ስለሆነ እነሱን እንዳትነቁ እንዳትተላለፏቸው ይላል። የዘመኑ የሙስሊም እስኮላሮች ወይም ደግሞ የዘመናችን የእስልምና ሊቃውንት እንደዛ ይሉናል ይላሉ። በሌላ አባባል ለሁሉም ሰው ጨዋ ሁናችሁ መገኘት አለባችሁ። በማንም ላይ ክፉ ነገር ማድረግ የለባችሁም ጨዋ ሁናችሁ መገኘት አለባችሁ ይሉናል እነማን የዘመኑ የእስልምና ሊቃውንቶች እና እነሱ ወደ እናንተ መሳሪያ እንትን ካላረጉ በእናንተ ላይ መሳሪያ ካላነሱባችሁ ማንኛውም ሰው እንዳታነሱበት ይላል አንድ ሰው አንተን እናንተን አታክ ካላረገ በእናንተ ላይ ጥቃት እስካላደረሰ ድረስ ማንንም በማንም ላይ ጥቃት እንዳታደርሱ ይሉናል፣ እንዳታደርሱ ይሉናል። በማንኛውም ነገር ሰላማዊ መሆን አለባችሁ ይሉናል፣ በማንኛውም ነገር ሰላማዊ መሆን አለባችሁ ይሉናል። እኔ ግን ኖ ላችኋለሁ አይሆንም፣ ላላላላ ፈጽሞ ይሄ አይሆንም ይላሉ። አይሆንም ምን ሊሉነ ነው? እባካችሁ የዘመኑ የእስልምና አስተማሪዎች እንዲያ ሲሉ እኔ ግን ፈጽሞ ላችኋለሁ ፍጹም። እሺ በቃ ስልሚ እንዲህ ይሉናል። ሰላማዊ ሰላማዊ፣ ስልሚ ያ ስልሚ ሰላማዊ ሁነህ ኑር፣ ሰላማዊ ሁነህ ኑር ይሉናል። እነማን የዘመኑ የእስልምና ሊቃውንቶች እና ሊቃውንቶች፣ በማንኛውም ነገር ሰላማዊ ሁነህ ተገኝ ይሉናል። ላ እኔ ግን ፈጽሞ እላችኋለሁ፣ በፍጹም ሰላማዊ የሚባል በእስልምና የለም። እነዚህንን የማያምኑትን በአላህ የማያምኑትን ስታገኟቸው ሶስት ምርጫን ትሰጧቸዋላችሁ። መጀመሪያ ወደ እስልምና ተቀየሩ፣ አለበለዛ ጅዝያ ትከፍላላችሁ አለ በለዚያም ቢካላችሁ ግን አንገቶቻችሁን እናሳምረዋለን። አናላይ እናረጋችሁ አንገቶቻችሁን አሳምረን አናላይ እናረጋችኋለን። ስለዚህ ማንኛውንም በአላህ የማያምነውን በምታገኙበት ጊዜ ይሉናል ይላሉ የአላሃን እርዳታ ትጠይቁና አናላይብ ላይ ባደርጉት የአላህን እርዳታ በመጠየቅ አናላይብ ላይ ባደርጉት፣ እንዲኖር አትፍቀዱለት። አይዋ ልክ ነዋ። ለምንድን ነው ምትን ምትሏል? ተዋጉ፣ ተዋጓቸው ባይዋጓችሁ እንኳን ተዋጓቸው ነው የሚሉን። ዛሬ እኔ ግን የምላችሁ ባይዋጓችሁ እንኳን ተዋጓቸው፣ በአላህ እርዳታ ጠይቁና በአላህ እርዳታ ተዋጓቸው እና ላይ ባርጓቸው። የእነዚህን የዘመኑን የእስልምና እንትኖች አትስሙ፣ እኔ የምላችሁን ስሙ። ማንኛውም ኢአማኝ የሆነ በተገኘ ጊዜ ሶስት እድል ይሰጠዋል። ሶስቱን ከተቀበለ በሶስቱ ጥሩ፣ በሁለቱን ከተቀበለ ጥሩ፣ ስላም ይሆናል፣ ወይም ጊዜ ይከፍላል፣ አለበለዛም አንገቱን ይሰጣል። እነዚህ ምጫ ውጭ እንትን የለም። ስለዚህ በማንኛውም ነገር የአላህን እርዳታ ጠይቁ። እናንት የዘመኑ ስኮላሮች፣ ልቀልቃውንቶች ይህን ስሙኝ ይህን ስሙ። ያለህን እንትን ፈልጉ ያለህን ኃይል ያለህን ጉልበት ያለህን እርዳታ ፈልጉና ተዋጉ፣ ተዋጉ። በአላህ ነግራችኋለሁ፣ በአላህ ምላለሁ። እንትን በሏቸው፣ አናላይ ባድርጓቸው። ምታገኙት አናላይ ባደርጉ። በአላህ ሊገሉ ሲመጡ ነው ይህን የምታረገው። አይደለም፣ ሊገድሉ ሲመጣ ነው፣ ሊዋጋ ሲመጣ ነው ያን የምታደርገው። አታደርግም፣ ያን ኖ በምታገኘው ሁሉ፣ በምታገኝበት ሁሉ እንጂ የግድ ሊዋጋ ሲመጣ የሚለው ይሄ የተሳሳተ የዘመኑ ለስላሳ የእስልምና ምሁራን አስተምሮት ነው። እና አልቅ አንቀበልም ነው የሚሉ አንቀበልም፣ በሚሉበት ጊዜ ነው

ለምን ድን ነው እንዲኖር የምትፈቅዱላቸው አላህን፣ ሳይቀበሉ አንድ ሰው አላህን ሳይቀበል የአላህን ሃይማኖት ሳይቀበል በምድር ላይ ፀሐይን እየሞቀ ምድር የሰጠችውን አላህ የፈጠረውን እየበላ እንዲፈቅድ እንዲኖር እንዴት ትፈቅዶለታላችሁ? እህ ፈጽሞ ተገቢ አይደለም ይሉን አላህ የሰጠውን አላ የሰጠውን እንትን እያለ ከኖኖር ካለ በነሱ እንትን ያለ ፍቃዳቸው ፍቃዳቸውን ገፈን በአላህ ቁጥጥር ስር እስኪሆኑ ድረስ እንዋጋቸዋለን። ፍቃዳቸውን በሙሉ ገፈን ነቅለን በአላህ ቁጥጥር ስር እስኪሆኑ ድረስ ዋጋቸውን እንሰጣቸዋለንሱልጣንላ ላ ያ አይዋ ይሄ ነው።

ምርጫችን ያለን ሁለት ነው። የመጀመሪያው ወደ እስልምና መቀየር አለበለዚያ ጂዝያ መክፈል ነው። ሶስተኛው ምርጫ ምንም አይደለም፣ ምክንያቱም እንድንኖር አይፈቅድልንም ማለት ነው። የተሰጠው ሶስት ነው የሚለው እንኳን ሶስተኛው ያው እንድንኖር አይፈቀድም። እምነትህ ሃይማኖትህ ሃይማኖትህ ሃይማኖትህ ሃይማኖቴ ነው ያለው ያ መሐመዱ ይሄ ውሸት ነው፣ ማታለያ ነው። እንደዛ አይነት የለም። ውሸት ማጭበርበሪያ ነው። ነብዩ ሙሐመድ የማጭበርበሪያ ፓስወርድ ነው ያ የሚለው

እነዚያን እንትን ግደሏቸው፣ እነዛናናን ላይ ባደርጓቸው። በአላህና በመጨረሻው ቀን የማያምኑትን ነቢዩ ሀራም ያረጉትን አላህ ነቢዩና አላህ ሀራም ያረጉትን ሀራም ያላረጉትን እነሱንን ተዋጓቸው። እውነተኛውን ሃይማኖት ያልተቀበሉትን እነሱንን ተዋጓቸው። እነዚህም ደግሞ በተለይም ደግሞ ከመጽሐፍ ያላቸው የመጽሐፍ የሆኑትን ህዝቦች ክርስቲያኖችና አይሁዶችን ጊዜያ ወደ እስልምና እንዲገቡ ወይም ደግሞ ጊዜያ እንዲከፍሉ፣ ካልከፈሉ ግን አንገታቸውን እንዲሰጡ ይህንን አድርጉ ይለናል። ይህ ነው እስልምና። የእስልምና ሃይማኖት ይሄ ነው እንጂ ይሄ ነው እውነተኛው ሃይማኖት ይሄ፣ እውነተኛው ስልምና ይሄ ነው፣ ወገኖች ስልምና ይሄ ነው። ዛሬ የኢራንና የእስራኤል እንትን ጦርነት በእስልምና ነው የመጣው። ይህን ይህን መንፈስ ይዘው ነው የኢራን እንትኖች ወሮበሎች፣ ሰውን ለማጥፋት በቃ ቦምብ ከመስራት እንትን ከማለት ውጭ ሌላ የለላቸው። ይሄ ነው አላህ። የጥፋት መንገድ ነው አላህ። የጥፋት ሃይማኖት ነው አላህ። በአላህ ጥፋት ሰው ነፍሳት ሁሉ ጠፍተዋል። ዓለም ሁሉ እየተናቆረ ያለው ከሴፕተምበር ኢለቨን ጀምሮ አሁን ያለው ያለንበት ወደ ጨለማ እየሄድን ያለነው የአላህ መንገድ ነው፣ ይሁ ያመጣው የአሸባሪዎች ሃይማኖት። ስለዚህ እውነተኛው መንገድ ህይወት የሆነው ኢየሱስ ነው። ወደ ኢየሱስ ኑ፣ በኢየሱስ እመኑ። ከኢየሱስ ውጭ ሌላ ምንም የለም። ይሄ የማጭበርበሪያ በሰባተኛው ክፍለ ዘመን የነበረ ቀማኛ ከብትረኛ ዘራፊ ያመጣው ሃይማኖት እንዴት ብላችሁ ታልቃላችሁ? ውጡ ከዚህ ወደ ኢየሱስ ክርስቶስ ኑ እንላለን። ክብር በሰማይ በምድር ለአምላካችን እውነት መንገድ ህይወት ለሆነው ለጌታችን ይሁን። በሌላ ፕሮግራም እስክንገናኝ ደህና ሆኑልኝ። ጌታ በነገር ሁሉ ከእናንተ ጋር ይሁን።